የወጣቱ ቲክቶከር የአዶናይ ጉዳይ እጅግ አነጋጋሪ ሆኖ እንደ ቀጠለ ይገኛል። በተለይ በትናንትናው ምሽት ላይ አዶናይ በፖሊስ ቁጥጥር ስር መያዙንና ፖሊስም ስለ እሱ ማጣራት እያደረገ መሆኑ ከተነገረበት ሰዓት ጀምሮ በርካታዎች የተለያየ ሀሳብና አስተያየት እየሰጡ በልዩ ልዩ ማህበራዊ ሚዲያዎች ላይ እንደ ጉድ እየተዘዋወረ ይገኛል። እኛም ስለ ጉዳዩና ፖሊስ ያወጣውን መረጃ አካተን ከዚህ ቪዲዮ በፊት በሌላ መረጃ አካፍለናችሁ ነበረም። በዛሬ ዕለት ደግሞ አዲስ መረጃ ተሰምቷል። የአዶናይ ወላጅናት ስለልጃቸው የተሰማቸውንናም አሁን ስላሉበት ሁኔታም እንደተናገሩ በመረጃም ለማግኘት ችለናል። የአዶናይ እናት የላኩትን መልእክትም ተከትሎ ጉርሻ ገጽ በመረጃው ሲያስረዳ እጅግ ልብ የሚነካ መልእክት በማለት ነው የገለጸው። እኚህን እናት በቀጥታ በማነጋገር መረጃውን ያደረሰን ደግሞ ቢቢሲ ነው። ለመሆኑ እናት ምን አሉ? ስለ ልጃቸው የተሰማቸው ስሜት፣ በተለይ ደግሞ በፖሊስ ቁጥጥር ስር መያዙን ሲሰሙ ምን አይነት ስሜት እንደተሰማቸው፣ ስለ ልጃቸው ባህሪ ማንነትና ሌሎችም ነገሮች በሙሉም በእሳቸው እይታም ምን አይነት ሀሳብ እንዳላቸው ልንነግራችሁ ወደናል ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የእውቁ ቲክቶከር አዶናይ ወላጅናት የልጃቸውን መታሰር ተከትሎም ስለተናገሩት ንግግር ልንነግራችሁ ነው። ጌታቸው በላይ ደግሞ መረጃውን ወደ እናንተ በማድረስ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። 60 ፐርሰንት በአምስት ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ እርስ አ% እርሱ 40% በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 2 ዓመት የሚከፍሉበትን መንገድ አመቻችተናል በመሀል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው ከ85% በላይ የደረሱ ቅንጡ አፓርትመንቶችን ከስቱዲዮ እስከ ባለ አራት መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር እና ከዋናው መንገድ ትይዩ የሆኑ የንግድ ስቆች ከ25 ካሬ ጀምሮ ለሀያ ቤቶች በወጣው 30% ቀናሽ በ10% ቀድመ ክፍያ ከ600 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ። ታዲያ እነዚህ ቅንጡ ቤቶች ሊጠናቀቁ ጥቂት ቀናት ብቻ ስለቀረው ፈጥነው ታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ሐሙስ ህዳር አንድ ቀን 2018 ዓ ም ማለትም በትናንትናው ዕለት አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው ታዩ ያላቸውን ተጠርጣሪዎችና ግብረአበሮቻቸውን ማሰሩን አስታውቆ ነበር በማለት ቢቢሲ በመረጃው ያንን ጊዜም ያስታውሰዋል፣ ከሰሞኑ የነበረውን ክስተት ማለት ነው። አዶናይ ብርሃነ ደግሞ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ አምስት ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስም ጨምሮ ገልጾታል። ከፍተኛ ተከታይ ያላቸው ታዋቂ የሆኑ ቲክቶከሮች መያዛቸው ደግሞ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉ ሲሆን፣ ቀደም ብለን በሰራላችሁ ቪዲዮ ላይ እንደነገርናችሁ አዶናይ በጣም በርካታ የሚያስተቹት ነገሮች ቢኖሩም በዚያው ልክ ደግሞ በበርካታ ሰዎች ዘንድ የሚያስወድደው ወይም ደግሞ ተወዳጅ ያደረገው መልካም ነገር እንዳለ ይታወቃል። ከነዚህ መካከል ደግሞ በተለያየ የኑሮ ደረጃ ላይ የሚገኙ ወጣቶችን በድንገት ሲያገኛቸው ከያሉበት ዝቅተኛ የኑሮ ደረጃ አንስቶ ወደ መልካም ነገር እንዲሸጋገሩ ቤት ተከራይቶ በመልካም ህይወት ላይ እያኖራቸው እንደሚገኝ ይታወቃል። እንግዲህ ከነዚህ ልጆች መካከል ከትግራይ ከመቀሌ አካባቢ ያመጣት አንደኛዋ ታዳጊ ልጅ አዶናይ በመታሰሩ ምክንያት የተሰማትን ስሜት በእንዲህ ያለ መንገድ ገልጻለች። ስሟት ሰላም፣ እንደምታቁት አዶናይ ታስሯል እና በጣም እኔ እንጃ እኔ ምን እንደምል አላውቅም፣ ግን በጣም ሐዘን ተሰምቶኛል እና ሁሉ ነገር በፈጣሪ ነውና፣ ፀልዩለት። ይሄ ማለት ነው። ማክሰኞ እለት በቁጥጥር ስር ከዋሉት መካከል ወንጌል በቲክቶክ ስሟ ኢቫን 700 ሺህ ገደማ እንዲሁም ዮሐንስ ወይም ደግሞ በቲክቶክ ስሙ ጃኒ ተብሎ የሚጠራው 434 ሺህ ገደማ ተከታዮች ካሏቸው ናቸው። ፖሊስም ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸው ወንጌላዊት ገብረ ኢድሩያስናም ዮሐንስ መኮንን እንዲሁም ግብረ አበሮቻቸው ናቸው የተባሉት በርከት ጸጋዬ፣ መቅደም ደረጀም ግሩም ገዛኸኝ በቁጥጥር ስር መዋላቸው የተገለጸው እንዳልናቸው ማክሰኞ እለት ነበረም። እነዚህ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም በማለት ነው ቢቢሲም አክሎ የሚገልጸው። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጥፉ ላይ እውቅና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸው ወጣቶች ላይ እርምጃ መውሰዱንም እንደሚቀጥል አስታውቋል። በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውንም ተግባር ለመከላከል ፖሊስ ስራውን እንደሚቀጥልም ነው የገለጸው። አዶናይ በቅርብ ጊዜያት ከሚኖርበት ካናዳ ሀገር ተነስቶ ወደ ኢትዮጵያ ከመጣ በኋላ ሰግጥ ፈምስ በሚለው አነጋገሩ በስፋት እንደሚታወቅና ይህንንም ንግግሩን ተከትሎ በርካቶችን እንደሚቀባበሉት ቢቢሲም አክሎ ይገልጸዋል። አሁን ታዲያ አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ ቢቢሲ ትግርኛ ወላጅ እናቱን አነጋግሮ የእሳቸውንም ሀሳብ ተቀብሎ ጉዳዩን በገጹ ላይ ለጥፎ ተመልክተናል። እናት ምን አሉ? አስከትለን እንመልከተው። እንደ ቢቢሲ ትግርኛ መረጃ ከሆነም ልጄ ያጠፋው ነገር የለም፣ ያሰረው መንግስትም ሁኔታውን አጣርቶ እንደሚለቀው አምናለሁ ማለታቸውን ነው ቢቢሲ ያስቀመጠው። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታ ልጄ ነው ማለታቸውንም አክሎ ገልጿል። ወይዘሮ አበባ ገብሩም የአዶናይ ወላጅ እናት ልጃቸው አዶናይ ከእስር እንዲለቀቅላቸው በምባ ሲጠይቁ ተስተውለዋል። በዚሁ በቢቢሲ ትግርኛም ዩትዩብ ቻናል ላይ የአመቱ ምርጥ ቲክቶከር የሚለውን ዘርፍ ጨምሮ አራት ሽልማቶችን ካሸነፈ ብዙም ሳይቆይ በተፈጠረው በዚህ አስቸጋሪ ሁኔታ ወይዘሮ አበባ ልጃቸው ምንም ስህተት እንዳልሰራ በመግለጽ ስሜታቸውን አክለዋል ሲል ነው የጉርሻ ገጽ መረጃ ደግሞ ሁኔታውን የገለጸው። ከቢቢሲ ቪዲዮ ተነስቶ ማለት ነው። እባካችሁ ልጄ ይለቀቅልኝ ዘንድ እንድታደርጉ ጠይቃለሁ በማለት ነው እያለቀሱ ሐሳባቸውንም ያስቀምጡት። ከዚህም በተጨማሪ የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ለሌላ ተጨማሪ ውዝግብ መነሻም ሆኖ እንደነበር ይኸው ቢቢሲም ያስታውሳል። ቲክቶክ ክሬቲቭ አዋርድ የ2025 ህዳር 21 ቀን 2018 ዓ ም ለሦስተኛ ጊዜ በኢትዮጵያም እየተካሄደ ሲሆን ዝግጅቱን በቀጥታም በአርትስ ቴሌቪዥን ላይ ሲተላለፍም ነበረም። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይም በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናን ጨምሮ በተለያዩ ዘርፎች ሽልማቶችን አግኝቶ ነበር። በሽልማቱ ላይ አዶናይ እጩ በሆነባቸው በአራቱም ዘርፎች አሸናፊ በመሆን ነው በጠቅላላው አራቱ ዋንጫዎችን እንዲሁም መኪናናም ሌሎችም የገንዘብ ሽልማቶችን ጠራርጎ በመውሰድ የሽልማቱ ከፍተኛው ተሸላሚ የሆነው ማለት ነው። ቢቢሲ በመረጃው ይቀጥልና ጉዳዩን በሚመለከት በማህበራዊ ሚዲያ ላይ ሀሳቦቹን ያጋራው በፈቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበር ያስታውሳል ሲል ነው ቢቢሲ ያስቀመጠው። የሽልማት ስነ ስርዓቶች ላይ ሰዎች በዲዛይነር አሰርተው በተለያየ አይነት አለባበስ መታየታቸው የተለመደ ነው የሚለው በፈቃዱ በዚህም ራሳቸውን ይገልጻሉ ወይም መልእክት ያስተላልፋሉ፣ ሲልም ያስረዳል። ቢቢሲ በመረጃው ሲያስረዳ በቲክቶከሮቹ በየትኛው የወንጀል ሕግ ሊጠየቁ እንደሚችሉ ያነጋገራቸው የሕግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል ብሏል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ሕግ አንቀጽ 639 አንቀጽ 1 መሠረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ተናግረዋል ሲል ነው በመረጃው የሚያካፍልን ቢቢሲ። ይህም አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊትን ወይም ለመልካም ጠባይ ወይም ደግሞ ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ወይም ደግሞ ባኳኋን ያሳየ እንደሆነ ከሶስት ወር እስከ አንድ አመት የሚደርስ ቀላል ስራት ወይም ከአንድ ሺህ ብር በማይበልጥ መቀጮም ይቀጣሉም ይላል፣ በማለት ነው የህጉን አንቀጽ በመምዘዝ መረጃው የሚያስረዳው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በቲክቶክ በኩል በርካታ ተከታዮችን በማፍራት አንዳንዴ ነቀፌታን፣ በሌላ በኩል ደግሞ ከፍተኛ ድጋፍ በማግኘት የሚታወቀው አዶናይ የተባለው ቲክቶከር በፖሊስ ቁጥጥር ስር መዋሉን ተከትሎም ከዚሁም ጋር ተያይዞ ደግሞ አሁን የወጡትን አዳዲስ መረጃዎች በተለይ ደግሞ ወላጅናቱም ለቢቢሲ ትግርኛም የተናገሩትን ሀሳብ በማንሳት በእንዲህ ያለ መንገድ በተወሰነም ለማቅረብ ሞከርን። ከምናቀርብላችሁ ዝግጅቶቻችን በርካታ ቁም ነገሮችን እንደምታገኙ ባለሙሉ ተስፋ ነን። በሚቀጥለው ደግሞ የሚወጡትን አዳዲስ ነገሮች እየተመለከትን እንነግራችኋለን። ጌታቸው በላይ አበሬያችሁ ቆይታ አድርግ ያለው ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደገና በሌሎች መሰናዶዎች እስክንገናኝ ቸርቆዩልን